ዓለም አቀፍ የአሲሚሌሽን ፕሮጀክቶችን እናውራ። ይሄ በጣም አንገብጋቢ ከምለው ነገር አንዱ ነው። ይሄ ዓለም አቀፍ የአሲሚሌሽን ወይም ማንነትን የማጥፋፋት ድንበሮችን የማደብዘዝ ፕሮጀክቶች አሉ። በተለይ ደግሞ የሙስሊሙ ዓለም ለእሴት ሴንሲቲቭ መሆን እንዲሸረሸር የሚፈልጉ ዓለም አቀፍ ኃይሎች አሉ። ይህንን እንዳንድ ጋዜጠኛ እንዳንድ አንድ ለመረጃ ቅርብ እንደሆነ ሰው አውቃለሁ። ሊበራል ተብለው የሚታሰቡ ሰርክሎች ሙስሊሙ ለእሴቱ በጣም ጠበቃ መሆኑን በጣም ጥብቅ መሆኑን ምቾት ይነሳቸዋል። እኔ እስልምና የሙስሊም ጠልነት አንድ አካል ነው ብዬ ነው የማስበው። እኒህ ዓለም አቀፍ አካላት የተለያዩ እንዲህ አይነት በቃ የተቦረሹ ሙስሊም ማንነቶች እንዲኖሩ በቃ ይሄ ሃይማኖቱን ዝም ብሎ መታያ ወይ መገለጫ ብቻ አድርጎ ከዛ ግን ባህሪውን ምኑን ምኑን ሸርሽሮ የመውሰድና የሙስሊሙን ባህሪ ምንም ሪኮግናይዘብል በማይሆንበት ደረጃ የመሸርሸር ስራ መስራት የሚፈልጉ ዓለም አቀፍ ኃይሎች አሉ። መካከለኛው ምስራቅ ሙስሊሞች ጭምር ያሉባቸው ሙስሊም ተብለው የሚታሰቡ ሀገራት ጭምር ይህንም ፕሮጀክት በስርአቱ ቀርጸው የሚሰሩ አካላት አሉ። የተለያየ አካሄድ ሊኖራቸው ይችላል። በሃይማኖቶች መካከል ያለውን ድንበር ማጥፋት ግን ዋናው ፍላጎታቸው ነው። በተለይ ደግሞ በሶስቱ ሃይማኖቶች መካከል ያለውን ድንበር ማለት ነው። በአይሁድ፣ በእስልምና፣ በክርስትና ሃይማኖት መካከል ድንበሩ እንዲደበዝዝ ይፈልጋሉ። ይህንን ስፔሲፊክ ታርጌት አድርገው የሚሰሩ ትላልቅ የሀገራት በጀት ትላልቅ በጀት ያላቸው ጭምር ፕሮጀክቶች አሉ። ለዚህ ደግሞ ስነ ጥበብ ቁልፍ ሚና እንደሚጫወት ያውቃሉ። ስለዚህ በየሀገሩ ያሉ በተለይ ደግሞ ሙስሊም ሀገራት ላይ ያሉ ሙስሊም ኢንፍሉዌንሰሮችን ይጠቀማሉ። በዓለም አቀፍ ደረጃ ነው እያልኳቸው ያለሁት። ኢትዮጵያም የዛ አካልናት አይደለችም የሚለውን በደንብ ማጣራት ማየት በደንብ ሊያስፈልግ ይችላል። እኔ ግን እንደዛ የማይሆንበት ምክንያት አይታየኝም። ኢትዮጵያም የዚህ አካል ታርጌት ከተደረጉት ሀገራት አንዷ እንደሆነች አስባለሁ። በተለይ ደግሞ በስኬልም ካየ ነው በምንም በሰርቬም በጣም ሃይማኖታዊ ማንነት የገነ የምንበት ሀገር እንደመሆኑ መጠን ይህንን ፕሮጀክት የሚሰሩ ዓለም አቀፍ አካላት አሉ። ትላልቅ በጀት መድበው የሚሰሩ በዓለም አቀፍ ደረጃ ብዙ ሀገራት ላይ ታርጌት አድርገው ስራ ሰርተዋል። ኢትዮጵያ ላይ የማይሰሩበት ምክንያት አይታየኝም። ቴዲያፍሮ በዚያ ማዕቀፍ አድርጎታል ብዬ አላስብም። ቴዲያፍሮ ሽመንደፈርን የሰራው በጣም ቆይቷል። በዛ ወቅት እንዲህ አይነት ፕሮጀክቶች ነበሩ አልነበሩ አከራካሪ ሊሆን ይችላል። የዩቲናስና ጓደኞቿን ጉዳይ ግን አላውቅም። የዛ ፕሮጀክት አካል ነው አይደለም መጣራት አለበት። ሀቂቃ እኔ በጣም ስጋት ተሰምቶኛል። በንቃት ማጤኑ ተገቢ የሆነበት ወቅት ላይ ደርሰናል። ቲክቶክ በፍጥነት እያደገ ነው። አዋርድ እየተባሉ የቲክቶከር አዋርድ እየተባሉ የሚዘጋጁት ፕሮሞት የሚደረጉትን ሰዎች ባህሪዎች በደንብ ካያችሁ እንዲህ አይነት ታርጌቲንግ ሊኖር እንደሚችል የሚጠቁሙ ነገሮች እንዳሉ እኔ በጣም በጣም እርግጠኛ ሆኖ ማውራት ስለሚደብረኝ ነው፣ በተወሰነ መልኩ ሊሆን ይችላል ይመስላል እያልኩም ማውራው እንጂ ብዙ ነገሮች ሀቂቃ ሊካዱ በማይችሉ ደረጃ ደርሰዋል። ወጣቱን በዚህ ሞዴል መቅረጽ አጀንዳ ያላቸው አካላት በዝምታ ያሉ ተብሎ በፍጹም አይጠበቅም። ኢንፍሉዌንሰሮች ደግሞ በቀላሉ ማኒፑሌት የሚደረጉ መሆናቸው ይታወቃል። ለገንዘብ ይሸወዳሉ፣ ለዝናና ለቪው ይሸወዳሉ። አርቀው ላያስቡ ይችላሉ። እንደውም በዚህ መልኩም ላያዩት ይችላሉ። ተራ እንዲሁ የሥነ ጥበብ ሰዎችን የመደገፍ ምናምን አድርገው ሊያዩት ይችላሉ። ከጀርባ ያለውን ነገር ላይረዱም ይችላሉ። ስለዚህ ውዝር መስጠቱ ተገቢ ነው ብዬ አስባለሁ። ግን በጥቅሉ ግን እንዲህ አይነት ኢትዮጵያንም ያነጣጠሩ ፕሮጀክቶች እንዳሉ ግን መረዳት ያስፈልጋል። ዳዒዎች በዚህ በኩል ዑለሞች በዚህ በኩል ሀቂቃ ነቅተው ሊያስተምሩ ይገባል ብዬ ነው የማስበው። ከምንም ጊዜ በላይ ለኢስላማዊ እሴቶቻችን ሴንሲቲቭ የምንሆንበት ጊዜ እንደመጣ አስባለሁ። በተለይ ይሄ በሃይማኖቶች መካከል ድንበር ማጠፋፋት ያልኳችሁ በጣም ሲሰራበት የቆየ ነው። በተለይ ኤሚሬት አካባቢ እንዲህ አይነት ፕሮጀክቶች እንደሚፈልቁ ይታወቃል። ስለዚህ ኢንፍሉዌንሰሮችን በመጠቀም እንዲህ አይነት ነገሮችን ታርጌት የማድረግ ስራዎች ስላሉ ነገሩን በቀላሉ አናየውም ነው። ለምንድን ነው ነገሩን በቀላሉ ልናየውም አንችለው? አንደኛ ሙስሊሙ ይህንን ፕሮጀክት ማወቅና ሁሉንም ግለሰባዊ የአክላቅ ችግር አድርጎ ከማየት መቆጠብ አለበት። የግለሰቦች የባህሪ ችግር ምናምን ብቻ ሊመስለን ይችላል። ኖ አይደለም። በአለም አቀፍ ደረጃ የሚሰሩ ፕሮጀክቶች አሉ። ስለዚህ አንድ ቲክቶከር ነበር መባለግ አለመባለግ ወይም ለዲኑ ግድ የለሽ መሆን ያለመሆን ብቻ አድርጎ ማየት ተገቢ አይደለም። ከጀርባ ሊኖሩ የሚችሉ ፕሮጀክቶችን ማየት ምናልባትም እኒህ አካላት ለእንዲህ አይነት ፕሮጀክቶች ሳያውቁትም ቢሆን መጠቀሚያ ሆነዋል አልሆኑም የሚለውን ማየት ሊያስፈልግ ይችላል። ማጣራት፣ ከጀርባ ያሉ አካላትን ማጋለጥ ግዴታ ነው ብዬ ነው የማስበው። የእሴት መደብዘዝን መቃወምና ማውገዝ ግድ ነው። አሁን ላይ የዓለም ጦርነት ምናምን በዚህ መልኩ ነው የሚደረገው። የባህል ወረራ ምን የምንላቸው ነገሮች ኤሌክትሮኒክ ዋርፌር ናቸው እነዚህ። ሀቂቃ እንደ ቀላል አናያቸው። እስልምና የሚጠቃው በቦምብ በምን ብቻ እንደሆነ አድርገን አናስብ። የእሴት መሸርሸር ስራ በጣም ሲሪየስ ሲሆን፣ በተለይ ደግሞ ማህበረሰባዊ ሲሆን፣ በተለይ ደግሞ በሚሊየን የሚቆጠር ተከታይ ያላቸውና ብዙ ወጣቶችን ኢንፍሉወንስ ማድረግ የሚችሉ ሰዎችን ፋሽን መፍጠር፣ ትሬንድ መፍጠር የሚችሉ ሰዎችን የሚመለከት ጉዳይ ሲሆን እንዲህ አይነት ነገሮችን በቀላል ማየት በጣም ጥንቃቄ የሚፈልግ ሊሆን ይገባል ብዬ ነው የማስበው። ስለዚህ ግለሰባዊ የአክላቅ ችግር አይደለም። በግለሰብ ደረጃ ሁላችንም ወንጀል እንሰራለን። አላህ ይማረን። እኔም የምሰራው በጣም ብዙ ወንጀል አለብኝ። አንተም፣ እኔም፣ አንቺም የምንሰራው ብዙ ነገር አለብን። አላህ ይማረን። ያ የግለሰብ ጉዳይ ሌላ ጉዳይ ነው። ከዛ ውጭ ግን ማህበረሰብ ላይ ያተኮሩ ሆን ተብሎ ታርጌት የሚደረጉ ስራዎችን የመስራት ፕሮጀክቶች ግን እንዳሉ በዓለም አቀፍ ደረጃ ማወቅና መጠንቀቅ ምናልባትም እንዲህ አይነት ተግባር ላይ በማወቅም ባለማወቅም ተሰማርተው ሊሆን የሚችሉ ሙስሊሞችንም መምከርና መመለስ ተገቢ ነው ብዬ ነው የማስበው። የእሴት መደብዘዝ በቀላል የሚታይ ነገር ስላልሆነ ማለት ነው። ከዛ ውጭ እንዲህ አይነት ተቃውሞ የእስልምና ተፈጥሮ ነው። ውግዘቱ ከስድብና ከተክፊር ግን መጽዳት አለበት። እነሱን ልክ ከስልምና እንደወጡ አድርጎ እንደዛ አይነት የማድረግ ነገር መኖር የለበትም። ካሁን ቀደም በሰፊው እዚህ ላይ ሀሳቤን አቅርቤላችኋለሁ። እንዲህ የቲክቶከር ምናምን እንዲህ አይነት ነገር ወጣ ያሉ ነገሮች ሲሰሩ በምን መልኩ ነው ትሪት ሊደረጉ የሚገባው በሚል ካሁን ቀደም ሰፋ ያለ ቪዲዮ መስራቴን ታስታውሳላችሁ። እሱን ሄዳችሁ ልታዩ ትችላላችሁ።